የገብረ መንፈስ ቅዱስ አገራቸው ንሒሳ ግብፅ ነው። አባታቸው ስምዖን፣ እናታቸው አቅሌስያ ይባላሉ። ልጅ አተው በሰላሳ ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከሥዕለ ስላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅንኪ ተቀበይ የሚል ድምፅ ሰማች። ስልጣኑ ከሰማይ ከፍታ ከፍ የሚል ንጽህናው ከሚካኤል ከገብርኤል የሚተካከል እህነቱ እንደ መልከጼዴቅ፣ እንደ መጥምቁ ዮሐንስ፣ እንደ ነቢይ ኤልያስ የሆነ ልጅ እንቺ ተቀበይ አላት። አቅሌሲያም በመጋቢት 29 ቀን ጸንሳ በታህሳስ 29 ቀን ደንግባቱ እጅግ የሚያምር ወንድ ልጅ እንደወለደች ላኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይሆን አላት። ወዲያውም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ ሶስት ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሆን አለ። ከዚህም በኋላ ጻድቁ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታኅሳስ ሃያ ዘጠኝ ቀን ተወለዱ። አባታችን ዓይን በገለጡ ጊዜ ከሚታይ ነገር ላይ እንዲያርፍ እርሳቸው በተወለዱ ጊዜ ተነስተው ስብሃት ለአብ፣ ስብሀት ለወልድ፣ ስብሀት ለመንፈስ ቅዱስ ዛውፃ ከኒ ምጽንመት ውስተ ብርሃን ብለው አመስግነዋል። ቅዱስ አባታችን ለአምላካቸው ሰግዶ አብ ወልድ መንፈስ ቅዱስ ካመሰገነው በኋላ እናታቸው አላቀፈቻቸው ጡትም አልጠቡም። ሶስት አመት ሲሞላቸው እግዚአብሔር አምላክ መላኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው። ህፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው። አበምኔቱም ህፃኑን ከበር አንስተህ ከአንተ ዘንድ አኑረው፣ ስለ ልብሱ ስለ ምቁ አታስብ፣ ህፃኑ የመንፈስ ቅዱስ ማደሪያ ነውና ልቡም መንፈሳዊ ነው። ይኸውም ከእግዚአብሔር የሚወጣ ቃል ነው፣ ሰው በእንጀራ ብቻ እንደማይኖር ወቅ በለው በማለት አዘዘው። ብርሃናዊው መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ ስሞ እስከ ሰባቱ ሰማያት አውጥቶ በስዱስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ወሰደውና ተባርከው አለውና፣ ወስዶት እመቤታችንም ባረከችው። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት ሁሉም እንዲባርኩት አደረገው። መልሶ ከእግዚአብሔር ፊት አቆመው። መድህን ጌታም ሕፃን ገብረ መንፈስ ቅዱስን በመንግስቴ ካንተ ጋር ትነግሳለህና እስ ይበልህ በርታ፣ የሚደርስብህን ሁሉ ታገስ። ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ከአንተ ጋር ይሆናል አለው። ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳማ ወረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያንን ትምህርት ሁሉ እያስተማረ አሳደገው። ሕፃኑም ትምህርቱን በጨረሰ ጊዜ ድቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋንና ሞገስን የተመላ ሆነ። ፍጹም እግዚአብሔር ጸጋ አድሮበታልና ስራው ሁሉ በውቀት የተመላና የተቃና ሆነ። አባ ዘመደ ብርሃንም በሕፃኑ ላይ ያደረበትን ጸጋ እያየ እጅግ ደስ ይለው ስለ ነበር እንደ ቅዱስ እንጦንስ አስኬማን ሰጠው ከዚህ በኋላ ገብረ መንፈስ ቅዱስ ቅድስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ እንደ ሐዋርያትም የታምራትና የፈውስ ሀብት ተሰጣቸውና ደዌያንን የሚፈውሱ ሙታንን የሚያነሱ አጋንንትን የሚያወጡ ሆኑ መልአክ ቅዱስ ገብርኤል ዳግመኛ ተገጦላቸው ወደ ሰማይ ያሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜም ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎትህ ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንንም እትፈውስ አለ። ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ከአንበሶችና ከነብሮች ጋር ኖር አላቸው። አባታችንም ጌታችንን የሰጠኸኝን እነዚህ አንበሶችና ነብሮች ምን ይመገባሉ አሉት ጌታችንም የረገጥከውን መሬት ይልሳሉ በዚያም ይጠግባሉ ወደ እኔም እስክትመጣ ድረስ ይኸው ምግብ ይሆንላቸዋል አላቸው ቅዱሳን መላእክትም ይህንን በሰሙ ጊዜ ደስ አላቸው ጌታችንም መልአኩን ወደ ቀደመ ቦታው ይመልሳቸው ዘንድ አዘዘው እዚህ በኋላ ወነገሮ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጠጉር በቀለላቸው የጠጉራቸውም ርዝመቱ አንድ ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ለዕለታት በአንደኛው ቀን የፈወሳቸው ሕሙማን ብዛታቸው እልፍ ሆነ። የሀገሩ ሰዎችም ስራቸውን ስላወቁባቸው አዘኑ። ቅዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያውቀኝ አገር ሄዳለሁ ብለው ተነስተው ሄዱ። ህዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። በዚህ በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቆታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጋድሏቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡ፣ ውሃ ፈጽሞ አይጠጡም ነበረ። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ንሳን መላእክትም ዘወትር ይጎበኟቸው ነበር። ስለ ምግባቸውም ሰማያዊ ህብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ህብስት አይመገቡትም። ይልቁንም ጽዋውን ባሸተቱት ጊዜ እንዲሁ ይጠግባሉ፣ ይረካል። አባታችን በተወለዱበት ቤት አልኖሩምና እናት አባታቸው የስጋ ዘመዶቻቸውም አላወቋቸው። በረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጄ ተላቸዋለች። ነቢያት፣ ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላው ነበር። በመንፈስ ቅዱስ ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸውም ጸጋ የብርሃን እንስሳት አንበሳና ነብር ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበረ። የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጠመዳሉ። ምግብ በመሻት በምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። የሰው ልጅም ምግብን በመውደድ በኃጢአት ይወድቃልና እኔ ስለ ሰውነቴ ምግብ መጠጥን አልፈልግም፣ ልብስም አልሻም ራቆቴን ከእናቴ ማህጸን እንደወጣሁ እንዲሁ ራቆቴን ወደ መቃብር እመለሳለሁ እንጂ ከዚህ ከኃላፊው ዓለም በሞት በተለየው ጊዜ መብል መጠጥንና ልብስን ማን ያስከትልልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ እኖራለሁ ነጣቂ ትኩላዎችና አራዊቶች ባሉበት እነርሱ እንዲበሉኝ ስጋዬን እጥላለሁ። ዳዊት በመዝሙሩ የጻድቃን ስጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች ተናዳፊ እባቦችና ዘንዶች ወዳሉበት እገባለሁ፣ ምግብም መሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊቱ ሁሉ እየሰገዱላቸው ይገዙላቸው ከእግራቸውም በታች ይተኙ ነበር፣ እንደሚታዘዝ ደቀ መዝሙርም ይታዘዙላቸው ነበር። ለጸሎትም በቆሙበት ጊዜ አብረዋቸው ይቆማሉ፣ በፊታቸውም ይጫወታሉ። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ አርባይቱ እንስሳ የእግዚአብሔርን ዙፋን ተሸክመው 24ቱ ካህናት ሰማይ ማዕጠንት ይዘው ቅዱሳን መላእክትና አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት እንዳለ ተገለጠላቸው። አባታችንም ይህን ባዩ ጊዜ እጅግ ፈርተውና ድንግጠው መሬት ላይ ወደቁ። ጌታችንም ካጽናቸውና ካበረታቸው በኋላ ዮሐንስ ቀለም ሲስ እኔን እንዳየኝ አንተም እኔን ማየት የምትችልበትን ኃይል እሰጥሃለሁ። ወዳጄ ሆይ ምን ትሻለህ የምትጠይቀኝስ ነገር ምንድነው ልይህ ብለህ በለመንከኝ ጊዜ ተገለጥኩልህ ሰማንያ ዓመት በጫካን ኖርክ በረሃዎችን ዞርክ ከአንበሶችና ነብሮች ካራዊትም ጋር መኖርን አልፈራህም ጨክነህ እስከ ሞት ድረስ ታገስክ የመረጥቁህ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አድርግልህ ዘንድ ትወዳለህ አላቸው አባታችንም ይህንን ቃል ከጌታችን ሲሰሙ አምላኬ ሆይ ይህንን ልታደርግልኝ አይገባም። በፊትህ ስሞገስ ካገኘው ገቦታን ሰዎች አርልኝ። እነርሱ ኃጣን ናቸውና አንተ ንስሐን እንደማይሱ ጻድቃን አልመጣህምና ኃጣንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን እያፏጩ በደይን የሚኖሩትን አስባቸው ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩት ማራቸው ይቅር በላቸው እያሉ ለመኑት። ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያ መታሰቢያህን ያደረጉትን ኃጥኣንን እምርልሃለሁ የለመንከኝንም ሁሉ አደርግልህ ዘንድ ቃል ኪዳን ሰጥቻለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉ አብረው ተደስተው እግዚአብሔርን አመሰገኑ። አባታችንም ይህን ቃል ኪዳን ሲቀበሉ እድሜያቸው ሦስት መቶ ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጅ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና ያጣነን ነፍሳት አውጡ፣ ከስራታቸው ፍቷቸው አላቸውና እነርሱም የገቦታ ሰዎችን ሦስት ሺህ ነፍሳት ከደይና አውጥተው ወደ ገነት አገባቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንዳንተ ካሉት ሰዎች በቀር በዓለም ያሉ ሰዎች እንዳያውቁ አደርጋለሁ። መላእክት ይጎበኙሃል እንጂ ከካህናት ከመነኮሳት፣ ከምእመናንም ወገን ቢሆን ምንም ያለ ፈቃድህ አያየም ራጅ እንደ ወደድህም እኔን አባቴንና መንፈስ ቅዱስን በሶስትነቴ አየኸኝ። አሁንም ወደ ኢትዮጵያ ሂድ፣ በዚያም ከደን የምታወጣቸው ነፍሳት አሉ አላቸው። በታችንም አምላኬ ሆይ ወደዚያች ሀገር ማን ያደርሰኛል? አሉት። እግዚአብሔርም እኔ በሥልጣን ያደርሳለሁ ካላቸው በኋላ ከእርሳቸው ተሰወረ። በታችንም የገቦታ ሰዎች ምረትን ሲያገኙ አይተው እጅግ ተደሰቱ። በሌላም ጊዜ አባታችን አራት ሺህ እልፍ እየሰገዱ ሶስት መቶ ጊዜ የቀኝ ሶስት መቶ ጊዜ ደግሞ የግራ ፊታቸውን በድንጋይ እየመቱ መዝሙር ዳዊትን እየደገሙ አስራ አምስቱን መሓልየ ነቢያት፣ መሓልየ ሰሎሞንና ውዳሴ ማርያምን እየጸለዩ ለሀጣን ምህረትን ሲለምኑ እንባቸው እንደ ውሃ ይፈስ ነበረ። ጌታችንም በተወለድኩባት በተጠመቅኩባትና ከሞት በተነሳሁባት ዕለት እልፍ እልፍ ነፍሳትን እምርልሃለሁ አላቸው። ከዚህም በኋላ አባታችን ስልሳ አንበሶችና ስልሳ ነብሮች እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊው መልአክ ቅዱስ ገብርኤልም ከእነዚሁ ተከታዮቻቸው ጋር በነፋስ ሰረገላ ጭኑ ምድረከብ አደረሳቸው። ዳግመኛም ደብር ቅዱስ ወደሚባለው ወደ ዝቋላ ወሰዳቸው። አባታችንም በውሃው ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ የኀጣንም ስራቸውን በአባታቸው ፊት እንዲሁ የተገለጠ ነውና አባታችንም የኢትዮጵያን ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ ተወርውረው ወደ ባህሩ በመግባት ተዘቅዝቀው መጸለይ ጀመሩ። ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስምህም እያለው ብለው አርባ መዓልት አርባ ሌሊት ቆዩ። በአርባኛው ቀናቸው የታዘዘ መልአክ መጥቶ ስምህን የጠራ መታሰቢያህን ያደረገውን እምርልሃለ ብሎሃል አላቸው አባታችንን መላኩን መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት መላኩም ከሳቸው ተለይቶ ከሄደ በኋላ አባታችን በዚያ ባህር ውስጥ መቶ ዓመት ተዘቅዝቀው ሲጸልዩ ኖሩ አባታችንም በባህር ውስጥ ተዘቅዝቀው መቶ ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አልቅና ውሃው ደም መሰለን ስጋቸውም አልቆ አጥንቶቻቸው እንደ በረዶ ሆኑ ሰባት ሺህ ሶስት መቶ የሚሆኑ አጋንንትን ከአራቱም አቅጣጫ እየመጡ ሰውነታቸውን በፍላጾቻቸው የወጓቸው ነበረ። ጌታችን መጥቶ ከባህሩ ዳር በመቆም ወዳጅ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያን ምሪልሃለውና ተነስ ከባህሩ ወጣላቸው። አባታችንም አጥንታቸውን እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና ጌታችን በክቡራን እጆቹ ሁለንተናቸውን ቢዳስሳቸው እንደቀድሞ ደህና ሆነ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስም ወደ ምድረ ከብድ እንደደረሱ እንደ አምድ ተተክለው ሰባት ዓመት ቆሞ ጸለዩ። በዚህም ጊዜ ሰይጣን በቁራ ተመስሎ መጥቶ ሁለት አይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያባርጡ ሁለት ሳምንት በጸሎት ቆዩ። ከሁለት ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በአይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችን ከሰማይ ፍጹም ኃይል ይሰጠሃልና ጠላቶችን ትበቀል ዘንድ ወደ ዝቋላ ሄድ ብሏቸው፣ አረጉ አሁን ነገሩን መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ ሶስት ሽማግሌዎችን አገኙ። አባታችንም ባዩቸው ጊዜ ለመሰወር ቢያስቡ፣ ሽማግሌዎቹ ግን ይመጡ ዘንድ ጠሯቸውና በእግዚአብሔር ዙፋን ተማጽነናል፤ ሦስታችንንም በጀርባ አዝለህ አንድ አንድ ምዕራፍ ሸኘን አሏቸው። አባታችንም ሽማግሌዎችን በቀረባቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኟቸው። ከዚህ በኋላ አባታችን አንደኛውን ሽማግሌ አዝለው ከአንድ ምዕራፍ አደረሷቸው። ያም ሽማግሌ ከዚህ አሳርፈኝ፣ አንተ ደክመሃል የማትበላ የማትጠጣ ነህና፣ አሏቸው። አባታችንም አባ የት ያውቁኛል? አሏቸው ሽማግሌውም አሁን ደግሞ ሄደህ ጓደኞቼን አምጣልኝ አሏቸው። አባታችንም የቀሩት ሁለቱ ሽማግሌዎች ካሉበት ደርሰ ሁለቱንም በየተራ እያዘሉ የመጀመሪያውን ካደረሱበት ቦታ አደረሷቸው። ከዚህ በኋላ እነዚያ ሽማግሌዎች አባቶቼ ሆይ ከየት ነው የመጣችሁት? አሏቸው። ሦስቱም ሰዎች ተነስተው ቆሙና ለአባታችን በአንድነት በሦስትነት ተገለጡላቸው። አንድ ሲሆኑ ሶስት ሶስት ሲሆኑ አንድ ሆኑ። ስዱስ ቅዱስ ለአብርሃም በመምሪያ ድባር ስር በአንድነት በሦስትነት እንደተገለጡለት ሁሉ አሁንም ለአባታችን ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጡላቸው። በጀርባቸው አዘሏቸው። እግዚአብሔርንም ክብር ስላዩ አባታችን ፊታቸው እንደ ፀሐይ በራ። ቅዱሳን መላእክት ወርደው እንደ ሻሽ ተነጥፎ ሲያመሰገኑ ሰማይና ምድር ተነዋውጠው ተራሮች፣ ኮረብቶች፣ አለቶች ተነጣጠቁ። በዚያችም ሰዓት ታላቅ ፍርሃት ሆነ። አባታችንም ዙሪያቸውን በከበባቸው በምስጢራት ጎርፍ ተውጠው ተንቀጥቅጠው በግንባራቸው ወደቁና እንደ በግ ነው። በራእይ ውስጥም ሆነው እነዚያ ሽማግሌዎች አባታችንን እስከ ሰባተኛው ሰማይ እንዳደረሷቸው ተመለከቱ። ቀሰቀሳቸውና ወደ ዝቋላ ውረድ፣ መቶ ዓመት ብሎ አጥንትህን ስጋህን እየነደፉ የተዋጉህን አጋንን ትታጠፋቸው ዘንድ እነሆኔ ኔ እንደወሰድኩ በአለማወቃቸው በትዕቢት ላይ ናቸውና በባሕር ውስጥ አለ ይሉሃል። ሰባቱ ሊቃነ መላእክት ይረዱሃል፣ መባረቅትም በፊትህ በኋላ ይከተሉሃል አላቸው። ያን ጊዜም አባታችን በመብረቅ ላይ ሆነው እነዚያ አጋንንት ወዳሉበት ወረዱ። አጋንንትም ደመናት ከበዋቸው፣ መላእክትም በሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው፣ አመድ ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጣቸው ሰባ ሺህ እልፍ ከአንድ ሺህ ነበረ። ሁሉም በአንድ ጊዜ አልቀዋልና ከነርሱ ሸሽቶ ያመለጠም አልነበረም። ሰባቱ ሊቃነ መላእክትም ወደ ሰማይ ያረጉ። አባታችንም አንበሶችና ነብሮች ድብና ዘንድ ወዳለበት አለበት ምድረ ከብድ ተመለሱ። አባታችንም ወደ ምድረ ከብድ ከተመለሱ በኋላ መንፈስ ቅዱስ የጠራቸው ሶስት ቅዱሳን ሁሉም በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚህም ቅዱሳን የዋልድባው አቡነ ሳሙኤል፣ የአዘሎ አቡነ አንበስ እና ከላይ ላይ ግብፅ ተነስቶ የመጣው አቡነ ብንያም ናቸው። ነገር ግን አባታችን እነዚህን ቅዱሳን ስለተሰወሯቸው ቅዱሳኑ እስከ ሰባት ቀን ድረስ በምህላ ሰነበቱ። የአባታችን የሚያስፈሩ አንበሶች ወጥተው የቅዱሳኑን አንበሶቻቸውን ገድለው ደማቸውን አፍሰው ስጋቸውን በሉ። ሶስቱም ቅዱሳን በዚህ ፈጽመው ደንግጠው ሳለ አባታችን ገብረ መንፈስ ቅዱስ ስልሳ ነብሮችንና ስልሳ አንበሶችን አስከትለው ተገለጡላቸውና ሰላም ለናንተ ይሁን፣ የእግዚአብሔር ቅዱሳኑ አትፍሩ አሏቸው። ቅዱሳኑም አባታችን ሆይ ጸሎትህ ቅድስት እንደሆነች ባወቅን ጊዜ በእግዚአብሔር ፈቃድ እንባረክ ዘንድ ወደ አንተ መጣን። ነገር ግን ባገኘንህ ጊዜ እስከ ሰባት ቀን አለቀስን አሏቸው። ዳግመኛም የእርሶም አንበሶች መጥተው አንበሶቻችንን በሉብን። አሏቸው። አባታችንም አንበሶቻቸውን እስከ ለተሞቴ ድረስ በእግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዛችሁን ለምን በላችሁ? አሁንም የበላችሁን ትፉ አሏቸው። እነዚያም አንበሶች አፋቸውን ከፈቱና የበሉትን የአንበሶችን ስጋቸውን፣ አጥንታቸውን ከደም ጋር ተፉ። በሆዳቸውም የቀረ የለም። አባታችንም ወዲያው ወደ ምስራቅ ዞረው እግዚአብሔር ካመሰገኑ በኋላ አቤቱ አልዓዛርን ያስነሳው አንተነህና አሁንም እነዚህን አናብስት ከሞት አስነሳቸው ለባሮችህም የድካማቸውን ማረፊያ የሆንላቸው ዘንድ የሰጣቸውን አትክልክላቸው እያሉ ጸለዩ። አቡነ ገብረ መንፈስ ቅዱስም እንዲህ ብለው ጸሎታቸውን ከጨረሱ በኋላ የአንበሶችን ስጋቸውን በመስቀል ምልክት ባርከው በጌታዬ በፈጣሬ በኢየሱስ ክርስቶስ ኃይል ተነሷ አንበሶቹም እንደ ዓይን ጥቅሻ ፈጥነው ተነሱና እንደ ቀድሞው ሆኑ። ለአባታችንም እጅ ነስተውና ሰግደው የእግሩን ትቢያ ላሱ። አባታችንም ወደ ጌቶቻቸው መለሷቸው። እነዚህም ሦስቱ ቅዱሳን በአባታችን ላይ አድሮ ድንቅ ነገርን የሚሰራ እግዚአብሔርን አመሰገኑ። የዋልባው ልባው አቡነ ሳሙኤልም አባታችንን አባት ሆይ በዚህ እጅ ቀን ድንቅ ሥራን አየን አርአያ የእግዚአብሔርን መልአክ አርአያ ይመስላል። ቅድስና ፍጹም ነው። የጸሎት ኃይል ሙታንን ያስነሳል። የተበሉ አንበሶችን ካንበሶች ሆድ አወጣ አሏቸው። ዳግመኛም አባታችን ስለ ቅዱሳኑ ምግብ ወደ እግዚአብሔር በጸለዩ ጊዜ መልአኩ ቅዱስ ፋኑኤል ከእግዚአብሔር ዘንድ ተልኮ በእጁ ሶስት ህብስትንና ሶስት ጽዋን ይዞ መጣ። አባታችንም ሶስቱን ቅዱሳን እግዚአብሔር የሰጣችሁን ይህንን ህብስትና ጽዋን ንሱ፣ ብሉ ጠጡ አሏቸው። ቅዱሳኑም ሥራቸውን እያደነቁ በልተው ጠጥተው ጠገቡ። በማግስቱም አባታችን ቅዱሳኑን በሰላም ሂዱ ብለው መርቀው ሸኟቸውና የእግዚአብሔር ሥራ እያደነቁ ወደ የበዓታቸው ተመልሰው ሄዱ። ከዚህ በኋላ ለአባታችን ጌታችን ተገልጦ ብዙ ምስጢራትን ከነገራቸው በኋላ ወደ አረማውያን አገር ሄደው እንዲያስተምሩና የሚደርስባቸውንም መከራ ጭምር ነገራቸው። አባታችንም ክርስቶስን ፈጽም ወደማያውቁት አረብ አገራት ሄዱ። የአረብ ንጉሥም ብዙ ሰራዊትን አስከትሎ ጣዖታትን አሲዞ ሲጓዝ አገኙት። በጣዖታት ውስጥ አድረው የነበሩ አጋንንትም አባታችንን ባዩ ጊዜ ወጥተው ሸሹ። ጣዖታቱም ከምድር ላይ ወድቀው ተሰባበሩ። የአረቡም ንጉሥ አንተ ፀጉረ ልብሱ ምንድነ ሰውነህን አላቸው። አባታችንም አዎ እኔ ሰው ነኝ፣ ያውም የጌታዬ የኢየሱስ ክርስቶስ ባሪያ ነኝ። ንጉሡም መልሶ በዚያ አይሁድ በሰቀሉት ታምናለህን? አሏቸው። አባታችንም አዎን እኔ በእርሱ አምናለሁ፣ አላፍርም ስለኔ የተሰቀለውን በሰው ፊት አምነዋለሁ። ስለኔ ብቻ አይደለም፣ ንጉሶች ስላንተና ካንተ ጋር ስላሉትም ነው እንጂ በእርሱ እመኑ የዘላለምን ሕይወት ታገኙ ዘንድ አላችሁ አሉት። ንጉሱም ይህን በሰማ ጊዜ በጣም ተቆጥቶ ሰራዊቱን ሁሉ ጠርቶ በቶሎ እሳት እንዲያነዱ አዘዛቸው። የእቶን እሳቱንም ካነደዱ በኋላ በሉ ይህንን የኢየሱስ ክርስቶስ ባሪያ ነኝ የሚለውን ጸጉረ ለባሹን አንስታችሁ ከእሳት ውስጥ ጨምሩት አላቸው። አባታችንም ንጉሡና ምኳንንቱ ሰራዊቱ ሁሉ እያዩቸው ከእቶን እሳት ውስጥ ገቡ። ነገር ግን እሳቱን እንደ ወንዝ ውሃ ሆነ። የንጉሡም ሰራዊት ይህንን ከተመለከቱ በኋላ ግማሾቹ በዚህ ሰው አምላክ አምነናል አሉ። ንጉሡም ሰባ ሰባት ታዛዦቹን በማዘዝ አምነናል ያሉትን ሰዎች ራስ ራሶቻቸውን በሰይፍ አስቆረጣቸው። ቁጥራቸውም አርባ እልፍ ነበረ። ንጉሱም ሰይፉን መዞ የአባታችንን ራስ ሊቆርጥ ተወርሮ ወደ አባታችን ሲሄድ ወዲያው ጽኑ የመብረቅ ነጎድጓድና ነውጽ ውስጥ ሆነ። ጌታችንም ወደ አባታችን ዘንድ መጣ። መብረቁም በአንድ ጊዜ ንጉሱንና ሰራዊቶቹን ሁሉ አጠፋቸው። የሞቱ ሰዎችም ቁጥራቸው አራት መቶ ሺህ ሆነ፣ አንድ ስንኳን ሳይቀር ሁሉም አለቁ። አባታችንም በመብረቅ የሞቱትን ሰዎች ባዩ ጊዜ ውስጣቸው በሐዘን አለቀሰ፣ ነፍሶቻቸውን የጽልመት መላእክት ወደ ገሃነመ እሳት ሲያወሯቸው ተመልክተዋልና። እዚህ ጊዜ አባታችን ጌታችንን እነዚህን ሰዎች ማርልኝ አሉት። ዳግመኛም ሰው ስሕተተኛ ነው፣ አንተ ግን መሐሪ ቅር ባይልህና በእኔ ምክንያት በእነዚህ ሰዎች አትፍረድባቸው እያሉ በለመኑት ጊዜ ጌታችን ተሰወረባቸውና ወደ ሰማይ አረገ አባታችንም ወዲያው አጠገባቸው ካለው ገደል እግራቸውን በገመድ አስረው ቁልቁል ተዘቅዘቀው ተሰቀሉ ሰይጣንም መጥቶ ያችን ገመድ በቆረጣት ጊዜ አባታችን በገደሉ ሲወድቁ መልአኩ ቅዱስ ሚካኤል እንደ አይነ ጥቅሻ መጥቶ አባታችንን አቅፎ ያዛቸውና በእግር ላቁምህ ወይስ በራስ ላቁምህ ትወዳለህ አላቸው አባታችን ገብረ መንፈስ ቅዱስም መልአኩን ተወኝ በራሴ ልቁም አሉትና መላእኩም በዚያው ትቷቸው አረገ። አባታችንም በጥርሳቸው ድንጋይ ነክሰው እስከ 30 ዓመት ተዘቅዝቀው ሲጸልዩ ኖሩ። ነላቸው ሁሉ ፈሶ አለቀ። አንጀታቸውም ፈሰሰ። እንደ እንጨትም ቅርፊት ሆኑ። ከ30 ዓመት በኋላ ጌታችን ሰባቱን ሊቃነ መላእክትና እናቱን ቅድስት ድንግል ማርያምን አስከትሎ ወደ አባታችን መጣና፣ ሶስት ጊዜ በስማቸው ጠርቶ እነዚያ ከሃዲዎች ምሪ ልሃለሁ አላቸው። አባታችንም ነክሰውት የነበረውን ድንጋይ በጣሉት ጊዜ ጥርሶቻቸው አብረው ተነቅለው ወደቁ። ጌታችንም በክቡራን እጆቹ ቢዳስሳቸው ሰውነታቸው ታደሰላቸው። አባታችንም ጌታችንን ምሬላሃለው ካልከኝና ከማርክልኝስ ነፍሳቸውን ከስጋቸው ጋር አዋድልኝ አሉት። ጌታችንም አባታችንን እንዳልክ እንደወደድክ ይሁንል እኔ ሙታንን ልታስነሳ ስልጣን የሰጠሁ አይደለም ምን አሁንም ወደ ሞቱት ሰዎች ሂድና አማትብባቸው አላቸውና ወደ ሰማይ አረገ። ያን ጊዜም አባታችን ወደ ሞቱት ሰዎች ሄደው በላያቸው ከጸለዩ በኋላ እናንተ ሁላችሁ በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ ቢሏቸው ሙታኑም ወዲያው አፈፍ ብለው ተነስተው በአባታችን ፊት ቆሙ። አባታችንም ሃይማኖትን አስተምረው አጥምቀው ክርስቲያን ያደረጓቸው። ከዚህ በኋላ አባታችን ከእነርሱ ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛም አባታችን እነዚያን ሰዎች ይጎበኛቸው ዘንድ ወደ አረብ ሀገር ሄዱ። እነዚያ ከሞት አስነስተው ክርስቲያን ያደረጓቸው ሰዎችም ሃይማኖታቸውን፣ ጥምቀታቸውን አጽንተው ቤተክርስቲያን ሰርተው በጽድቅ ህይወት እየኖሩ የእግዚአብሔር አገልጋዮች ሆነው አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰግኑ ተመለክቷቸው። አባታችንም ይህንን አይተው ስለ ሰዎቹ መዳን ደስ ተሰኝተው ተመልሰው ወደ ምድረ ከብድ መጡ። ነገር ግን አባታችን ሄደው ሄደው እንደ ጎበኟቸው ሰዎች አላወቁም ነበር። እነዚያም ክርስቲያኖች እስከዛሬ ድረስ አሉ። አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ በኢትዮጵያ 262 ዓመት ኖረው በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በእለተ እሁድ አርፈዋል። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምስዋ ቀብረዋቸዋል። የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ